ዛሬ ቀለል ያለች የጆሮ ወርቅ ይዤላችሁ ብቅ ብያለሁ። ይህንን ቪዲዮ ከወደዳችሁት ላይክ እና ሸር እያደረጋችሁ ለብዙ ልጆች እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አሰላሙ አሌይኩም ወረሕመቱላህ ወበረከቱ። እንዴት ናችሁ? ውድ ቤተሰቦች የሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላ ሰላም ያደርግልን። ዛሬ ቀኑ ጁምአ ነው፣ ኖቨምበር 28 2025። በዛሬ በጁማ የቀን ሎ ሁለት ግራም ነጥብ ሶስት የጆሮ ወርቅ ይዤላችሁ ብቅ ብያለሁ። እንደምትመለከቷት በጣም የምታምር ቅልጥፍ ያለች ናት ማለት ነው። ዋጋዋም እንደዚሁ የተካበደ አይደለም። በጣም የወደኳት የጆሮ ወርቅ ናት ማለት ነው። እና ወዶችዬ ያው እንግዲህ አንዳንድ ጊዜ እንደዚህ ቀየር ቀየር ያለ የጆሮ ወርቅ ይዤላችሁ እመጣለሁ። ብዙም እኛን የማይጎዳ ማለት ነው። በዚህ መልኩ እንግዲህ ያው ከእጄ አልላቀቅ ብላለች ማለት ነው። እቺ ወርቅ በጣም ልግዛት እንዲህ እንደሃባይ እና ወዶች ይ ግራማ እንደነገርኳችሁ ሁለት ግራም ነጥብ ሶስት ናት። እናንተ ምሳሌ ወርቅ ኖሯችሁ መሸጥ ብትፈልጉ እና እንዲሁም ደግሞ አዲሱ ልዩነቱ የተወሰነ ነው። አዲሱስ እነሱ የሚሸጡልን ዋጋው ሲጨምር፣ የኛም ደሞ መሸጥ የምንፈልገው ያለን ወርቅ እየጨመረ ነው የሚሄደው። ይሄንን እወቁ። የተወሰነ የአስር ሪያል እንደዛ ልዩነት ቢኖረው እንጂ ከአዲሱ ጋር ማለት ነው። ስለዚህ አሁን ይቺ ሁለት ግራም ነጥብ ሶስቷ ምን ያክል ናት የሚለውን እንደምትመለከቱት ዝጋ ወዘኑን ወይም ግራሙን አሳያችኋለሁ ማለት ነው። ሁለት ግራም ነጥብ ሶስት ናት። ዋጋዋ አንድ ሺ ዘጠና ሪያል ነው። አንድ ሺ ዘጠና ሪያል ማለት ነው ውዶቼ፣ ለእኛ በጣም አሪፍ ግራሟም ያው እንደነገርኳችሁ? ትንሽ ናት። ቢሆንም ደግሞ ቅልጥፍ ያለኝ ናት። ለማጌጥ በጣም ቆንጅዬ ናት ማለት ነው። ያው ለትርፍ ባይሆንም ለማጌጥ ቆንጆ ናት ብትገዙ ብዬ ነግራችኋለሁ ማለት ነው። መግዛትም ከፈለጋችሁ ቁጥሬ በተደጋጋሚ ያስቀምጣለሁ። አናግሩ፣ በዋትሳፕ ኑ ግዙ ማለት ነው። የምችሉ ልጆች እኔ ያለሁት ጅዳ ነው። መእታችሁ ራሳችሁ አይታችሁ ወርቁን የምትፈልጉትን መርጣችሁ መግዛት ትችላላችሁ ማለት ነው ውዶቼ በአራት መቶ ሰባ አራት ሪያል ሂሳብ፣ እንደዛ ያለ ደሪባ እንደዛ ነው የሚታሰበው። ከደሪባ ጋር ደግሞ በጣም ወደ ላይ የወጣ ነው ማለት ነው። ወርቅ እንግዲህ አሁን ላይ ያለው ሂሳቡ እንደዛ ነው። ስለዚህ በዛሬው ቪዲዮ እንግዲህ ይዤላችሁ መጣሁት። ይችን ቀለል ያለ ወርቅ ነው። ለሁሉም እንዲደርስ ላይክ እና ሼር እያደረጋችሁ አበረታቱኝ እኔንም ሁላችሁንም እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ ጠገም ቀለል ቀለል ያሉ ዋጋቸው እስከ 3000 እስከ 2005 የሚደርሱ የአንገት ጠገም ወርቆችን ይዤላችሁ እመጣለሁ። እኛን የማይጎዱ ማለት ነው። ምክንያቱም እኔ በራሴ ስለማውቀው እኛን የማይጎዱ ለእኛ የሚጠቅሙትን ይዤላችሁ እመጣለሁ።